አማራው ኢሳያስንና ኤርትራን ጠበቅ አድርጎ ይያዝ። ፋኖም ከሻቢያ ጋር የጀመረውን ግንኙነት ይግፋበት። ፋኖች ከኢሳያስ ጋር ያላቸው ግንኙነት የአሸናፊነታቸውን ሚስጥር ሊሆን ይችላል። ይህን ጉዳይ ያሰሙን አማራ የሚባል ብሔር የለም በሚል ንግግራቸው የሚታወቁት አቶ አንዳርጋቸው ጽጌ ናቸው። በአብይና ኢሳያስ መሃል ያለውን ግንኙነት እኔ ነኝ የፈጠርኩት ሲሉ ከዚህ ቀደም ለቢቢሲ የተናገሩት አዛውንቱ ፖለቲከኛ ዛሬ ደግሞ ተከርብተው በፋኖ ተዋጊዎችና በሻቢያ መሃል ትስስር እንዲፈጠር ሲመክሩ ተደምጧል። የትግራይ ሰማይ አዲስ ጦርነት አርግዟል። ጨፍጋጋ የውጥረት ደመና ትግራይን ጭንቅ ውስጥ ከቷታል። ጌታቸው ለአራት ኪሎ ተማጽኖ አቅርቧል። በዚህ ደግሞ ደብረ ጽዮን ቡድን ከሻቢያ ጋር ያለውን ግንኙነት እየገፋበት ይገኛል። እዚያ በኩል ደግሞ ፋኖ ከኤርትራ ጋር ስመባባል መባባል እየጀመረ ይመስላል። በመሃል አቶ አንዳርጋቸው ጽጌ ገብቷል። የሰሞንኛው የአቶ አንዳርጋቸው ጽጌ ጽሁፍም የዚህ ማሳያ ነው። አንድ ኢህአፓ ሌላ ጊዜ ደግሞ ኢህአዴግ ሲሻቸው ግንቦት ሰባት በመሆን የፖለቲካ አክሮባት በመስራት የሚታወቁት አንዳርጋቸው ጽጌ ታሪክን አጣሞ በማቅረብ ለፋኖና ሻዕቢያ ጥምረት እጅ መንሻ አድርገው አቅርበውታል። ሻቢያ ከፍጥረቱ በአማራ ጥላቻ የሰከረ መሆኑን የካዱት አክሮባቲስቱ ፖለቲከኛ ሻቢያ ለፖለቲካ ጥቅሙ እንጂ ከልብ የአማራ ጥላቻ የለውም ኢሳያስም ጎንደር ላይ አማራውን ይቅርታ ጠይቋል ሲሉ ማስረጃ አልባ መረጃ አቅርበዋል። ኢሳያስ አፈወርቂ ጎንደር ላይ አማራን ይቅርታ ጠይቋል ተብሎ በአፍቃረ ሻቢያ ፕሮፓጋንዲስቶች በተደጋጋሚ ቢነገርም አንድም አካል ግን ኢሳያስ ከአምስት ዓመት በፊት ጎንደር ላይ አማራን ይቅርታ ስለመጠየቃቸው አንዲትም ማስረጃ ማቅረብ አይችሉም። አቶ አንዳርጋቸውም ይህንኑ ማስረጃ አልባ መረጃ ያቀርቡና ሻቢያ ጸረ አማራ እንዳልሆነ ለማሳየት ሲዳክሩ ታይተዋል። ቀጥለውም አማራ ከኤርትራ ጎን ይሁን ሲሉ እኚህ ሰው ኤርትራዊ ናቸው ወይስ ኢትዮጵያዊ ብለን እንድንጠይቅ የሚያደርግ ጉድ በጆሮአችን ያሰሙናል ትውልድ እንዳይደናገር እኛም የምንናገር ሲሉ ትውልድ ያደናገሩት አንድ አርጋቸው ግን ዛሬም ታሪክን አዛብተው ያቀርቡና በአማራና ኤርትራ ማል ያለውን ግንኙነት እንዲህ ሲሉ ይገልጹታል በምስራቅ አፍሪካ ካሉ ሀገራት መካከል እንደ ሀገር ኤርትራና የኤርትራ ህዝብ ለአማራው የሚቀርበው አገርና ህዝብ የለም እነዚህ ሁለት ህዝቦች በባህል በቋንቋዎች በእምነት በሁለቱም ትልልቅ እምነቶች በፊደላት በሌሎችም ማህበራ ማህበራዊ ባህላዊ እሴቶች የተሳሰሩ ናቸው። በታሪክም በደምም ብዙ የሚጋሩት ነገር አለ። ከዚህም በላይ በደልን መጥላትን፣ ውለታ አክባሪነትን፣ ወረትን የሚጠላ በራስ መተማመን፣ ሰብአዊ ክብርን ለማንም አሳልፎ የማይሰጥ የጋራ እሴቶች ባለቤት የሆኑ ህዝቦች ናቸው ይላሉ። አላስፈላጊ የነበረው ከኤርትራ የነፃነት ትግል ጋር ተያይዞ ከፍተኛ የሆነ ደም አፋሳሽ የነበረው የሰላሳ ዓመት ጦርነት ካበቃ በኋላ ብዙ ነገሮች ተቀያይረዋል። ያንን ጦርነት በአሸናፊነት ለመወጣት ሲባል በተለይ በኤርትራ ፖለቲካ ሊቃን አማካኝነት በአማራና በአማራነት ላይ ተሰራጭቶ የነበረው ከተራ ፕሮፓጋንዳ በላይ ትርጉምና ጥልቀት ያልነበረው አተያይ በአጭር ጊዜ ውስጥ እንደ ጤዛ ረግፎ የጠፋ መሆኑ ይታወቃል ሲሉ አሁንም ማስረጃ አልባ መረጃቸውን ይጋራሉ። ከዚህ በተጨማሪም የጸረ አማራ ትርክት መነሻው የሻቢያና የኤርትራ ምሁራን መሆናቸውን ዘንግተው በኤርትራ ፖለቲካ ሊቃን አማካኝነት በአማራና በአማራነት ላይ ተሰራጭቶ የነበረው ከተራ ፕሮፓጋንዳ በላይ ትርጉምና ጥልቀት ያልነበረው አተያይ ሲሉ ሻቢያ በአማራ ሕዝብ ላይ ያራምድ የነበረውን አቋም ለመከላከል ሞክረዋል። አንዳርጋቸው ዛሬ ላይ ሻቢያ ጸረ አማራ ቡድን አይደለም፣ ጸረ አማራ አስተሳሰብ ከሻቢያ ዘንድ እንደ ጤዛ በኗል ቢሉንም ከጥንተ ተፈጥሮ ጀምሮ ጸረ ኢትዮጵያ የነበረው ሻቢያ ግን አሁንም ኢትዮጵያን ከማዳከም የዘለለ ዓላማ እንደሌለው እየታየ ነው። ዛሬም ኢትዮጵያን በእርስ በርስ ግጭት ለመጥመቅና ና የኢትዮጵያን ሀብት ለመቀራመጥ በትግራይና በአማራ በኩል አሰፍስፎ ይገኛል። ታዲያ አክሮባቲስቱ ፖለቲከኛ አቶ አንዳርጋቸው ጽጌ ዛሬም የአማራን ሕዝብ ጥያቄ ለሻቢያ እጅ መንሻ አድርገው ማቅረባቸው እያነጋገረ ነው የሚገኘው። ወዲህ ደግሞ በትግራይ ሻቢያ ረዥም እጁን ያስገባበት የትግራይ ውጥረት ተባብሶ ይገኛል። የትግራው ውጥረት አራት ኪሎን የደብረጽዮንን አንጃ የጌታቸውን አንጃ ሻቢያንና ፋኖን ፊት ለፊት ያፋጠጠ ጭምር ነው። በትግራይ አቅጣጫ የሚሆን በአፋር ቡሬ መስመር የሁለቱ አገሮች ወደ ጦርነት መግባት አንዴ ከፈነዳ በቀላሉ እንደማይገታ በርካቶች ካሁኑ እያስጠነቀቁ ነው። አንጋፋው የህወሓት መስራችና የአረና ፓርቲ አመራሩ አቶ ገብሩ አስራት ከቀናት በፊት ለሪፖርተር አማርኛው በሰጡት ቃል የሁለቱ አገሮች ግጭት በኢትዮጵያ ውስጥ ካለው ዘርፈ ብዙ ችግር እንዲሁም በአፍሪካ ቀንድና በቀይ ባህር ቀጠና ከተለወጠው የኃይል አሰላለፍ አንጻር ባንዴ እንደማያባራ ሲናገሩ አድምጠናል። ችግሩ ከአማራ ክልል ጦርነትና ከኦሮሚያ ክልሉ ግጭት ግጭት ጋር ሁሉ የመያያዝ እድሉ የሰፋ መሆኑን ጭምር የሚናገሩ ጥቂት አይደሉም። ይሁን እንጂ ሌሎች ወገኖች ከዚህ በተቃራኒ ኤርትራን ማስተንፈስና ማስታገስ ያስፈልጋል የሚለውን ሀሳብ ሲጋሩ ነው የሚታየው። ለሪፖርተር ጋዜጣ ከዚህ ቀደም አስተያየታቸውን የሰጡት የሆነ ከፍተኛ አመራርና በኢትዮ ኤርትራ ጦርነት የተካፈሉት ኮሎኔል ገመቹ አያና ከነዚህ አንዱ ናቸው። በኢትዮጵያ ያለው መንግስት ደካማ ባይሆን ኖሮ ሻዕቢያ የኢትዮጵያ ሉዓላዊ ግዛት በሆነው በትግራይ ክልል ላይ ለፈጸማቸው ወንጀሎች አፍንጫውን ተመቶ ልኩን ማየት ነበረበት በማለት ማለት በቁጭት ተናግረው ነበር። በተመሳሳይ ከዚህ ቀደም አስተያየታቸውን የሰጡት ፕሮፌሰር ጌታቸው አሰፋ ጦርነትን በመሰረታዊነት እንደሚጠሉ በመጥቀስ ሆኖም ኢትዮጵያና ኤርትራ ወደ ጦርነት ከገቡ የትግራይ ፖለቲካ ኃይሎች ከኢትዮጵያ ጎን ቆመው እንዲዋጉ ነበር እያሳሰቡት። ጥቂት የህወሀት ሰዎች ከአስመራው ኃይል ጋር አንድነት ለመፍጠር አይሞክሩም ብዬ አላስብም። ከዚያ ሁሉ እልቂት በኋላ ማንም ይሁን ማንም ከአስመራ ኃይል ጋር የሚያብር የትግራይ ፖለቲካ ኃይል መጠየቅ አለበት። ይህን የሚያደርግ ኃይል በቃ ለሆነው ነገር ሁሉ ምንም ግዳይ ሰጠ አይገኝም፣ የሚልና ራሱን ብቻ የሚያዳምጥ ነው። ሻቢያ ኮ አንዴ ከኳታር ሌላ ጊዜ ከሳውዲ፣ አንዴ ከኢራን፣ ከአረብ ኤምሬቶች እየተሻረከ የመጣ ኃይል ነው። ያኔ አማራን በሚመለከት ሲያራምድ የቆየውን ፖለቲካ ትቶ ከአማራ ኃይሎች ጋር ዛሬ ላይ ተጣምሮ ይታያል። አሁን ደግሞ ትግራይ ውስጥ ካሉ የህዋት አንጃዎች ጋር ግንባር ፈጥሮ ለመንቀሳቀስ ሲሞክር ይታያል። ሻቢያ የፈለገውን ቢሞክር ትግራይ ውስጥ ያን ሁሉ ወንጀሉንና ግፉን ረስቶ ግንባር ለመፍጠር የሚተባበር ኃይል ሊኖር አይገባም። በግሌ ምንም አይነት ጦርነት መፈጠር የለበትም ከሚሉት ወገኖች ውስጥ ነኝ። ነገር ግን ጦርነት አይቀሬ ከሆነ ከሻእቢያ ጋር ከመተባበር ከኢትዮጵያ ጋር ቆሞ የአስመራውን ኃይል ማስታገስ አስፈላጊ ነው ብዬ ነው የምናገረው፣ በማለት ነበር ፕሮፌሰሩ የተናገሩት። በውጭም በውስጥም የጦርነት ስጋት ያረገዘው የትግራይ ክልል ብቻ ሳይሆን ለኤርትራ ቅርብ የሆኑት የአማራና የአፋር ክልሎች ውስጥም የስጋት ደመና አንዣቧል። የአማራ ክልሉ ጦርነት ገና ሳይበርድ በትግራይ በውስጥ የፖለቲካ ሽኩቻዎች በእርስ በርስ ግጭት ቢፈነዳ፣ ወይም በትግራይ ድንበር በኩል በኤርትራና በኢትዮጵያ መካከል ጦርነት ቢነሳ አጠቃላይ ቀጠና ወዴት እንደሚያመራ ማ ማንም አያውቅም። ከሶማሌ ክልል ጋር የመሬት ይገባኛል ግጭቱ ገና ያልፈታው እንዲሁም ከጅቡቲ በኩል ድንበር ተሻጋሪ ግጭቶችን ከቅርብ ጊዜ ወዲህ እያስተናገደ ያለው የአፋር ክልል ቢሆን ለአሰብ ወደብ በቡሬ በኩል አዲስ ጦርነት ቢከፈት ወደ ምን አይነት ቀውስ እንደሚያዘግም ማሰብ ከባድ ይመስላል። ኤርትራና ኢትዮጵያ በጦርነት ስጋት ውስጥ እየዋለዱ ነው። ጦርነቱ በማንኛውም ሰዓትና ቦታ ሊጀመር እንደሚችል ግምቶች ከየአቅጣጫው እየተሰነዘሩ ነው። የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ የአልጀዚራ ጽሁፍ ኤርትራን ክፉኛ መወንጀሉ ሁኔታውን ግልጽ ያወጣ ነበር። የጠቅላይ ሚኒስቴር አብይ አህመድ ለትግራይ ሊቃን መልእክት፣ እንዲሁም ለየካቲት 11 በዓል ብለው የላኳቸው ሁለት ደብዳቤዎች ኢትዮጵያ በውጭ ብቻ ሳይሆን በውስጥም የግጭት ስጋት ያየለባት መሆኗን አመላካች ጉዳይ ተደርገው ሲቀርቡ ነው የሰነበቱት የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ መግለጫ ደግሞ ይህን በሰሜን ኢትዮጵያ ቀጠና የተፈጠረ ትኩሳት ምንነት የበለጠ ግልጽ ሲያወጣው ተስቶሏል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ለብሔራዊ ጥቅም ማስከበርና ለቀይ ባህር በር ባለቤትነት መከላከያው እንደሚተጋ መናገራቸውም ምን እየተደገሰ ነው ያሰኘ ጉድ ነበር። የፕሬዝዳንት ታዬ አጽቀስላሴ ከተለዋዋጩ ቀጠናዊ ጂኦፖለቲካ ጋር አብሮ የሚሄድ የጦር ዝግጅት የማድረግ አስፈላጊነት ንግግርም የበለጠ ጉዳዩን አጠንክሮታል። ከእነዚህ እኩል ከቅርብ ጊዜ ወዲህ በመንግስት ሚዲያዎች የሚወጡ ዘገባዎች አንደምታ በቀይ ባህር በባህር በር በሰሜን ኢትዮጵያና በኤርትራ ጉዳዮች ላይ ያተኮሩ መሆናቸው ቤተሰቦቻቸው ደግሞ የነገሩን አዝማሚያ አመላካች ተደርገው ነው የተወሰዱት። በመጀመሪያ የባህር በሩ ቀጥሎ ከሶማሌላንድ ጋር የተደረገው የመግባቢያ ስምምነት ጉዳዮች ነበሩ ዋነኛዎቹ አጀንዳዎች። ከሶማሌላንድ ጋር የተደረገው ስምምነት ከሶማሊያ ጋር የፈጠረው ዲፕሎማሲያዊ አጀንዳ ቀጥሎ ዋና ማጠንጠኛ ሆነ። በሂደት የአንካራ ስምምነት ቦታውን ቢረከብም፣ አሁን ደግሞ የባህር በር፣ የቀይ ባህር፣ የአሰብ ወደብና ኤርትራ የሚሉ ጉዳዮች የአጀንዳ ዝርዝሩ ላይ ጎላ ብለው የሰፈሩ ይመስላል። ይህ ሁሉ በፍጥነት እየተለወጠ ሲከሰት የታየ ነት ደግሞ በኢትዮጵያና በኤርትራ መካከል ጦርነት መደረጉ አይቀረን የሚለውን መላምት በጉልህ አጠንክሮታል። ይህን ደግሞ በርቀት ያሉ ታዛቢዎች ወይም የፖለቲካ ተንታኞች ብቻ ሳይሆኑ ራሳቸው ለጉዳዩ ቅርብ የሆኑ ወገኖችን በተለያዩ መንገዶች እያረጋገጡት ነው የሚገኘው። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ ሌተናል ጀነራል ጻድቃን ገብረትንሳኤ በኤርትራና በኢትዮጵያ መካከል በማንኛውም ሰዓት ጦርነት ሊፈነዳ እንደሚችል ሰሞኑ ማስጠንቀቃቸውም እዚህ ጋር ይጠቀሳል። የኢትዮ ኤርትራ ጦርነት ዋና አዋጊና የዚያን ጊዜው የጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት የጦር መኮንኑ በወቅታዊ ጉዳዮች ላይ ትግራይ ካኖት ቢ ደ ባትል ግራውንድ ፎር ኢትዮጵያ ኤንድ ኤሪትሪያ በሚል ርዕስ ባስነበቡት ሰፊ አተታ በማንኛውም ቅጽበት ጦርነት ሊነሳ እንደሚችል፣ ትግራይም የጦርነቱ አውድማ ልትሆን እንደምትችል እያመላከቱ ነው የሚገኙት። በትግራይ ሜዳ ኢትዮጵያና ኤርትራ ሊዋጉ ይችላሉ፣ ጦርነትም ሊፈነዳ ይችላል የሚል ስጋት ባ ለበት በዚህ ወቅት ታዲያ እንደ አቶ አንዳርጋቸው ጽጌ ያሉ ፖለቲከኞች የአማራ ኃይሎች ዛሬም ከሻቢያ ጋር እንዲሰለፍ እየወተወቱና ምክረ ሀሳብም እያቀረቡ ይገኛሉ።